በማዕከላዊ ኢትዮጵያ ክልል በአንዳንድ አካባቢዎች በመንግስት የተጀመሩ ግዙፍ የውሃ ፕሮጀክቶች በተያዘላቸው የጊዜ ገደብ እየተጠናቀቁ ይገኛል። ለበርካታ ጊዜያት የንጹህ መጠጥ ውሃ ችግር ሰለባ የሆነችው የቡኢ ከተማ ላለፉት ጥቂት ዓመታት ኢኮኖሚያዊና ማኅበራዊ ቀውሶችን ስታስተናግድ ብትቆይም ዛሬ ይሄ ችግሯ ተቀርፎላት የከተማው ነዋሪዎች በቂ የሆነ የንጹህ መጠጥ ውሃ ጥማቸው ተቀርፎላቸዋል። ከዛሬ ስድስት ሰባት ዓመት በፊት በጣም ከፍተኛ የውሃ ችግር ነበረብን። ከዛ በኋላ ምንም ሊቀረፍ የቻለበት ነገር የለም። አሁን ግን እግዚአብሔር ይመስገን አሁን በጣም በከፍተኛ ወጪ ኮስት ቀንሶልናል። የምናወጣው ወጪ በጣም በከፍተኛ ሁኔታ ቀንሶልናል። ሌላው ደግሞ ውሃው ራሱ አሁን ቀን በፍጹም አይታሰብም ነበር። በጀሪካን ነበረ በጣም በብዙ ልፋትና በብዙ ድካም በጋሪዎች ነበር የሚመጣው። አሁን ላይ ግን ያለው ሁኔታ አሁን ላይ ውሃ እንደ ልብ ነው ያለው ግቢ ውስጥ እና በጣም በጣም ከፍተኛ ከፍተኛ ደስታ ነው እየተሰማ ነው ያለው። በቀን አንድ ሺህ ብር አይበቃንም ነበር። አሁን እግዚአብሔር ይመስገን ያው ችግራችን ተቀርፏል። እድሜ ለመንግስት፣ ሁሉም ቦታ በየቤቱ ነው የገባው ውሃው። የውሃ ችግር በጣም ነበረብን። አሁን እግዚአብሔር ይመስገን ከዚህ ካባለፈው ወር ጀምሮ በጣም እኔ 24 ሰዓት ነው የምጠቀመው። 24 ሰዓት ነው በፊት እስከ አንድ ጀሪካን አንድ 20 ሊትር ራሱ እስከ 30 40 ብር የገዛውበት ሰዓት አለ አሁን 24 ሰዓት ያለ ምንም ውሃ በጣም ተጠቃሚ ነው። የቡኢ ከተማ አስተዳደር ከንቲባ አቶ በለጠ ጫካ በህብረተሰቡ ዘንድ የመልካም አስተዳደር ችግር ሆኖ የቆየውን የንጹህ መጠጥ ውሃ ችግር ከክልል መንግስት ጋር በመነጋገር በአጭር ጊዜ ውስጥ ችግሩ እልባት እንዲያገኝ ተደርጓል ይላሉ። በርካታ የከተማችን ነዋሪዎች ውሃን ለማግኘት ገንዘባቸውን ጭምር ውጪ ያደርጋሉ ጊዜያቸውን እና የወረፋ በሂደት ላይ በጣም እንግልት የነበረበት ነው። ከነበረበት የረጅም ጊዜ መጓተት በኋላ በአዲሱ ክልል ይህንን ሊቀለበስ የሚችል ፈጣን የሆነ የፕሮጀክት አፈጻጸምና የጥራት ደረጃ ላይ ሆኖ ለማጠናቀቅ ተችሏል። በማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ የመጠጥ ውሃና ሳኒቴሽን ፕሮግራም አስተባባሪ ኢንጂነር ብርሃኑ አለምሰገድ እንዳስታወቁት ይህ በቡይ ከተማ ተጠናቆ አገልግሎት በመስጠት ላይ የሚገኘው የንጹህ መጠጥ ውሃ ፕሮጀክት 178 ሚሊዮን ብር ወጪ የተደረገበት ሲሆን ከ40 ሺህ በላይ ዜጎችን ተጠቃሚ የሚያደርግ ስለመሆኑም ገልጸዋል። በቀድሞ የደቡብ ክልል በነበርንበት ሰዓት በዛ ጊዜ የተጀመረ ፕሮጀክት ነው። በ2016 የኢትዮጵያ አቆጣጠር የፕሮጀክቱ አፈጻጸም 20% የነበረ ሲሆን በአንድ አመት ጊዜ ውስጥ ቀሪውን 80% በማጠናቀቅ አሁን ህብረተሰቡ የንጹህ የመጠጥ ውሃ ተጠቃሚ ማድረግ ተችሏል። የክልሉ የውሃ ሽፋን ከጊዜ ወደ ጊዜ እየተሻሻለ መምጣቱን የገለጹት ደግሞ የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ እንዳስታወቁት ለክልሉ ነዋሪዎች ምቹና ተገልጋይ ተኮር የሆኑ የልማት ስራዎችን ተደራሽ ለማድረግ በውሃ ዘርፍ ላይ ክልሉ በትኩረት እየሰራ ይገኛል ብለዋል። የህዝባችንን የንጹህ መጠጥ ውሃ ችግር በገጠሩ፣ በከተማም ለመፍታት ከፓርቲያችን ከሚሰጠን ተልዕኮ ጋር በማቀናጀት በልዩ ዲሲፕሊን እየተሰራ ያለበትና አሁን ያለውን የውሃ ሽፋን ኢቭን በከተማ ወደ 63 አካባቢ ነው ሽፋናችን እሱን ወደ 68 ከፍ ለማድረግ ገጠር ደግሞ ወደ 53 አካባቢ ነው እሱን ወደ 58 ከፍ ማድረግ፣ አማካኙን ስንወስደው ግን ኦልሞስት 50 ከመቶ ያህሉ እስቲል አሁንም የንጹህ መጠጥ ውሃ እጦት ውስጥ ያለ መሆኑን የሚያሳይ ስለሆነ ተገቢ ውጤት ማምጣት እንዲያስችል ሰው ይህን ተከትለንም በዚህ ዓመት በከተማ ሰባት ፕሮጀክቶች፣ በገጠር 81 ፕሮጀክቶች፣ በድምሩ ወደ 88 ፕሮጀክቶች የማጠናቀቅ ግብ ጥለን እየሄድን ነው።